ልክ ነው። አዎ እዛ ቤት ጥበቃ ከሚሰራ ሰው ጋር የአባት ና የልጅነት ግንኙነት አለኝ። ግርማ ማለት የኔ አባት ነው። ረዳት ፕሮፌሰር ነበር አንድ ዩኒቨርሲቲ ውስጥ። አባቴ ግርማ አልነበረም፣ የመጀመሪያ ስሙ ጌታነህ ነበር የሚባለው። የመጀመሪያ ስሙ ይህን ግርማ የሚባለውንም ስም በጣም ረጅም ጊዜ ወሰደብኝ የራሱ ለመልመድ። አላውቅም ምክንያቱን፣ ለምን እንዳስቀየረ የማውቀው ነገር የለም። ሳይ በቃ ጭራሽ ጥበቃነት ነው የሚሰራው። በር ላይ ቆሟል ልብሱን ቀይሮ ሰላም ሰላም እንዴት አላችሁ እንዴት ከረማችሁ እንዴት ሰነበታችሁ የምክርቲዩብ ቻናል ተከታታዮች በያላችሁበት ሀገር በያላችሁበት ቦታና በያላችሁበት ሁኔታ ሰላማችሁ እንዴት ነው እኔ እግዚአብሔር ይመስገን እጅግ በጣም ሰላም ነኝ ጓደኞቼ ባለፈው ቪዲዮ ላይ የዩኒቨርሲቲዋ መምህር የቤት ሰራተኛ ሆና የተቀጠረችበት ሚስጥር በሚለው ቪዲዮ ላይ ይቺ የዩኒቨርሲቲ መምህር የዱካሾ አቅራቢ ዘላለም ኢንተርቪው ሲያደርግላት እንዴት ወደዚህ ወንጀል ልትገብ ይቻልሽ ብሎ በሚጠይቃት ጊዜ ሁሉ የምትመልስለት አንድ መልስ ነበረ። እሱም አቶ ግርማ ወይም ደግሞ ዶክተር ግርማ ነው ወደዚህ ወንጀል ውስጥ እንድገባ ያደረገኝ። ያለሁበትን ኑሮ እኔ መኖር መፈልገውን ኑሮ እና አሁን ያለሁበትን ኑሮ እንዴትና ልዩነቱን ስነግረው ጥሩ ቢዝነስ ሊሰራበት የሚችል ስራ እንዳለ ነገረኝ። እሱ በነገረኝ መሰረት እና እሱት ነግሮኝ በሁኔታው ላይ ሳምን ወደዚህ የቤት ሰራተኝነት ውስጥ ለመግባት ቻልኩኝ እያለች በተደጋጋሚ አቶ ግርማ ወይም ደግሞ ዶክተር ግርማ እያለች የአንድ ሰውን ስም ትጠራ ነበር እና ዛሬ እንግዲህ የማቀርብላችሁ ደግሞ የአቶ ግርማ ወይም ደግሞ የዶክተር ግርማ የመጀመሪያ ልጁ ስለ አባቱ የሰጠውን ምስክርነት ነው። ይህች ሴት ዶክተር ግርማ ወደዚህ ወንጀል ውስጥ ከተተኝ እያለች ስትናገር የነበረው ነገር እውነት ነው ወይስ ውሸት ነው? የዶክተሩን ወይም አቶ ግርማን ስም ለማጠልሸት ነው ወይንስ ደግሞ በትክክልም በዚህ ሰው አማካኝነት ወደዚህ ወንጀል ገብታ ነው የሚለውን ነገር ከመጀመሪያ ልጁ አንደበት የምንሰማና የምናጣራ ወይም የምናረጋግጥ ይሆናል። በቅድሚያ ግን ለቻናሌ እንግዳ ወይም አዲስ የሆናችሁ ሰዎች ምክር ቲዩብን ሰብስክራይብ በማድረግ ቤተሰብ ሆኑ። ቪዲዮንም ስትጀምሩ ላይክ በማድረግ ጀምሩ። አድምጣችሁም ስትጨርሱ ደግሞ ሀሳብ አስተያየታችሁን ኮመንት መስጫው ላይ አስቀምጡልኝ። እንደዚህ አይነት ወንጀል ነክ የሆኑ መልእክቶች ለሰው ሁሉ ጆሮ መድረስ እንዳለባቸው አምናለሁ። ሰው ሁሉ ሰምቶ መጠንቀቅ መቻል እንዳለበት እገምታለሁ። ማለት አንደኛ የትኛውም ያህል በየትኛውም የኔትወርክ ሰንሰለት ሰው ወንጀል ውስጥ ገብቶ በወንጀል ቢንጠላለፍ እንኳን ግን ከህግ ማምለጥ እንደማይችል ማሳያ ይሆናል። በሁለተኛ ደረጃ ደግሞ በእንደዚህ አይነት ወንጀል ውስጥ በየትኛውም ጥቃቅንም ይሁን ከባባድ ወንጀል ውስጥ ለመግባት እየተንደረደሩ ላሉት ሰዎች ጥሩ ምክርና ጥሩ ትምህርት ሊሆን ስለሚችል በተቻላችሁ መጠን ላይክም ሼርም በማድረግ ደግሞ መድረስ ወደሚገባ ሁሉ እንዲደርስ እንድታደርጉ እጠይቃችኋለሁ። አሁን ወደ ልጁና አሁን እዚህ ጋር የአቶ ግርማ ልጅ ኢንተርቪው የሚያደርገው ወይም ይህን ቃለ መጠይቅ የሚያደርግለት የንስር አይን ቻናል አቅራቢ ልዑል ነው እና ከልዑል ጋር ያደረጉትን ቃለ ምልልስ እንሰማለን ማለት ነው። እሺ እንግዲህ ውድ እንግዶቼ መጀመሪያ ፈቃደኛ ስለሆናችሁልኝ እና ስቱዲዮ ስለተኛችሁ ከልብ አድርጌ አመሰግናለሁ። እስኪ ከትውውቀኝ ጀምር። ወንድሜ ከአንተ ልጀምርና የማልበላ አንተ ነው። እኔ ሚኪያስ እባላለሁ። ኦኬ እሺ፣ ሚኪ። እህቴስ? የማልበላ አንቺ ወርቄ እባላለሁ። እሺ ወርቄ፣ ያው እንግዲህ ስቱዲዮ ድረስ ሳስጠራችሁ አንዳንድ ነገሮችን ከእናንተ ለማወቅ ከአንዳንድ ነገሮችን ከእናንተ ለመረዳት ስለፈለግኩም ጭምር ነውና በመጀመሪያ ግን ከአንተ ልጀምር እና ያው ምክንያቱም ጠበቅ ያለ ግንኙነት ያለህ ዓይነት ነገር ስለሆነ እነ ማህሌትንም በደንብ ታውቃቸዋለህ። ማለትም በደንብ ዲቴል ውስጥ ገብተህ ታውቃቸውም ከነሱ ጋር የሚያገናኝ ነገር አለ እና ሞር ደግሞ ግንኙነትህ ከዛ ቤት ከሚሰራ ሰው ወይ ደግሞ እዛ ቤት ካለ ሰው ጋር ነው፣ እና እኛ ለምናስበው የዛ ቤት ጠበቀ ከሆነ ሰው ጋር እሱ ግንኙነት አለውና፣ ግንኙነቱ ምን እንደሆነ እስኪ ብታስረዳኝ። ልክ ነው። አዎ እዛ ቤት ጥበቃ ከሚሰራ ሰው ጋር የአባትና የልጅነት ግንኙነት አለ። ግርማ ማለት የኔ አባት ነው። ይሄ ነገር እኔ በጣም ለረጅም ጊዜ እንግዲህ ሲያሳስብኝ የነበረ ጉዳይ ነበር። እንዲሁም በጥሩ ሰዓት ነው የመጣችሁት። በጣም እኔም ሚዲያ ላይ እንዲወጣ የምፈልገው አንድ ታሪክ አለኝ፣ የራሴ ታሪክ፣ ለእኔም ግራ የሆነ ታሪክ አለ። ማለት ለሌላ ሰው እንኳ የምትነግረው የማይታመን አይነት ታሪክ ነው ያለኝ። ይገርማል። ያደግኩት መጀመሪያ እንግዲህ ከእናትና ከአባቴ ጋር ነበር በጣም ጥሩ የሆነ ኑሮ ነው የነበረን። አባቴ በጣም የተማረ ሰው ነው። በጣም ጥሩ ነው ትምህርት ላይ ያለው አቋም፣ ጥሩ የሆነ እንግዲህ አስተሳሰብ ያለው ሰው ነበረ አባቴ። በዛ ላይ የሰራውም በጣም ጥሩ ስራ የሚሰራ ሰው ነበረ፣ ረዳት ፕሮፌሰር ነበር አንድ ዩኒቨርሲቲ ውስጥ። ይቅርታ ማለት እያወራልኝ ያለው አባቴ እያልኪ ማለት ፕሮፌሰር ነው ወይ ደግሞ የተማረ ሰው ነው የምትለኝ? ግርማ ላይ ትምህርት ቤት ያለው ግርማ ሌላ ግርማ ድንገት በስህተትም እንደሆነ ልክ ነህ። ያው ቅድም ኔ አባት ረዳት ፕሮፌሰር የነበረ ግለሰብ ነው አባቴ። ግርማ አልነበረም የመጀመሪያ ስሙ ጌታነህ ነበር የሚባለው የመጀመሪያ ስሙ። ይህን ግርማ የሚባለውን ስም በጣም ረጅም ጊዜ እንወሰደብኝ የራሱ ለመልመድ አላቅም። ምክንያቱም ለምን እንዳስቀየረ የማውቀው ነገር የለም። ጠይቄውም መልስ ሊሰጠኝ አልቻለም። ከዚህ በፊት ለምንድን ነው ስምን ያስቀየርከው ብዬ ጠይቄዋለሁ ለረጅም ጊዜ ምንም አይነት ምላሽ ይሰጠኝ አልቻለም። ስለዚህ አባቴ አቶ ግርማ ሳይሆን ትክክለኛ ስሙ፣ የቀድሞ ስሙ ጌታነው። ጌታነውም ረዳት ፕሮፌሰር ነው እያልከኝ ረዳት ፕሮፌሰር ነበር መጀመሪያ ላይ የንግርክኝ ያለው ነገር ትንሽ ግራ ያጋባኛል፣ ያጋባልና፣ እስኪ ለማንኛው፣ ስለሱ እሱ መሆኑን ለማረጋገጥ ልጁ ነኝ ብለሃል። ስለ ቤተሰብ ወይ ደግሞ ስለ እናትና ስለ አቶ ጌታ ነው ወይም ደግሞ ስለ አቶ ገርማ ግንኙነት፣ ወይ ደግሞ እንዴት እንደተዋወቁ እንዴት እንደተጋቡ ብታስረዳኝ። ይገርማል አባቴ በጣም ድብቅ ሰው ነው። ማለት እንደዚህ አይነት ነገሮችን አይደለም ነገርኩ፣ ስለ ስሙ እንኳን ሚስጥር አይነግረኝም። ልጁ እንደመሆኔ ከሱ ማወቅ የሚገባኝ ነገሮች አይነግረኝም ነበር። እናቴ ግን የተወሰኑ ነገሮችን ነግረኛለች። አብረው በነበሩበት ሰዓት ላይ የተወሰኑ ነገሮችን ነግረኛለች። የተዋወቁት እናትና አባቴ አባቴ በሚሰራበት ዩኒቨርሲቲ ውስጥ ነው። እሷ እዛ ካፌ ውስጥ አስተናጋጅ ነበረች እና እዛ ካፌ አስተናጋጅ በነበረችበት ሰዓት ላይ አባቴ በጣም ብዙ ጊዜ ካፌ ተጠቃሚ ስለነበረ በዛ አማካይነት ነው የተግባቡት። እዛ አስተናጋጅነት ስትሰራ እሱ ካፌ እየሄደ በሚጠቀምበት ሰዓት ያው የአይን ላይ ትውውቅ ይኖራል። ከዛ በኋላ እያሉ እያሉ ነው ከፍቅር አልፎ ወደ ትዳርነት የተለወጠው ግንኙነት። አለ ታዲያ ማለት እሺ ተጋቡ፣ አንድ ላይ መኖር ጀምሩ። አንተ ብቻ ነህ ልጃቸው? እስከ ቅርብ ጊዜ ድረስ እኔ እንደሆንኩ ነበር ማውቀው ልጃቸው። ማለት እስከ ቅርብ ጊዜ ድረስ ስትል ማለት? እንዳልኩ ያው አብረው የኖሩ ነበረ። እኔ በመሀል ተረገዝኩ ተወለድኩኝ። በጣም በጥሩ ሁኔታ ነበር ሲያሳድጉኝ የነበረው። በማን ግን ምን እንደተፈጠረ አላቅም። ያው እናቴ ወደ ውጭ ሀገር ሄደች ወደ ስደት ወደ ዱባይ ሀገር ሄደች እና የዛን ሰዓት ላይ አላቅም እንደተፈጠረ አባቴ የድሮ ባህሪው የለም ተቀየረ። ወዲያውኑ እሷ በሄደችበት ሳምንትም አልሞላውም፣ በጣም ተቀየረብኝ፣ አባቴ ነው እስክል ድረስ እና የማይሆን ነገር ውስጥ ገባ። ስራ ቆመ፣ ከስራ ወጣ ጀመረ፣ ብዙ ብዙ ነገሮችን ጀመረ። በቃ ማይሆን የማይሆን ነገር ውስጥ ገባ። እንዲያታርግብኝ እንዳልመክሮ እንኳን መፍራት ጀመርኩኝ እሱን። በቃ ሲገባ ሲወጣ ይኮሳተርብኛል እየጠጣ ይገባል። የሆነ ነገሮችን ያሳየኛል፣ ያጨሳል፣ እየተደበቀኝ ሙሉ ተቀያየርብኝ። በቃ ስገባ ለመምታት ይቃጣዋል፣ እኔ ለመሳደብ ነው የሚቃጣው ያ የሚያስተምረኝ አጠገብ የሆነ አይዞህ የሚለኝ የነበረ ሰው ባንድ ይቀየራ ለጨራሽ ሱስ ጀመረ። እየጠጣ ይገባል። ከዛ ተደብቆ ሲያጨስ ምናምን ያዋለሁ፣ ሲቅማ ያዋለሁ። በቃ ስልኮች ያ ከዛ ግን እሱም በመፍራት ይሁን በምን ይሁን አላውቅም፣ ወስዶ የእናቴ ቤተሰቦች ቤት አስቀመጠኝ። የአያቶች ማለት ነው። ሴት አያት ከዛ በኋላ ግን ከሆነ ጊዜያት በኋላ መጣ። በጣም ረስቶኛል። ረጅም ጊዜ ያህል አባቴ አብሮኝ በቃ መቶኝም አይቶም አይደለም በቃ እነሱ ጋር ደውሎ እንኳን እንዴት ነው ሄልሽ ደህና ነው እንኳን ብሎ ጠይቋቸው እንደማያውቅ ነው ሲነግሩኝ የነበሩ እና ከሆነ ጊዜያት በኋላ መጣ። ከዛ በጣም ደነገጥኩኝ። ማን ነው እስክል በቃ ፊቱ ሁላ ሌላ ሆኗል ምናምን ከምን ያህል ጊዜ በኋላ ነው ሊያየ የመጣው? ይገርማል በቃ ለረጅም ዓመት እኮ እረስቶኛል ያለ ግለሰብ አባቴ መሆኑን በቃ እረስቼ እንደውም አባት የለኝም እስከ ማለት ደረጃ ደርሼ ነበር። በጣም ረጅም ዓመት እንደምትኝ ሃይዎች ውስጥ ነው እድሜ ያለው ለ በቃ ብቻዬን መኖር አይደለም እንደዚህ ወቶ ለመኖር ከአባትና ካብናት ጋር እንኳን ስትኖር በጣም የሚከብድበት እድሜ ላይ ነው። ወደ አያቶች ይጥሉኝ ይሄዱ እና ከረጅም ዓመት በኋላ ሲመጣ ተጠራጠርኩኝ። ልጅ ብሎ መጣ ይሄን ያህል ዓመት ልሞት በህይወት ኖሩ ያላወቀ አባቴ ምን ሊያረግ መጣ። እንደዛ በስቃይ የነበር አያቶች እንኳን እኮ ደና የሚባል ኑሮ አልነበረም የሚኖሩት የነበረ። በዛ ላይ እኔ ገባሁ እኔ ገብቼ ደግሞ ደና ሰላም የሚባል ኑሮ አልለም እየኖርን የነበረው። ከዛ በኋላ ሰታል ግን ያን ያልጠፍቶ ይቅርታ ለ በጣም ብዙ ለመነ ተመላለሰ። እዛ ቤት ቀን ማያረገው ነገር የለም፣ ብር እያመጣ ይሰጣቸዋል። እኔ ግራ ገባኝ። ከዛ ከየት ነው የሚያመጣው ሰውዬ ብዬ መጠርጠር ጀመርኩ። ከዛ አይዞ በቃ እኔ ከዚህ ቤት ይጂሉ ጣለኝ። እና አንድ ነገር ግን ቃል አስገባሁት። በቃ እሺ ሁሉም ነገር እምትፈልገውን አደርግላለሁ፣ ግን አያቶቼን ቢያንስ የሆነ ነገር አድርግላቸው ስለ እሺ ብሎ ከዛ ቤት ይዟቸው ወጣ። ይዟቸው ወጣና በቃ ሌላ ቤት ለእናንተ ሰራላችኋለሁ። በጣም የሚያስጠላ ቤት ነበር የነበራቸው። ለእናንተ የሆነ ቤት ሰራላችኋለሁ አላቸው። እንግዲህ ከዛ እኔ በቃ ግን ግራ ገባኝ። ለምን ያኔ ስራ ቆሟል፣ ፕሮፌሰር ነበር እንዳልኩ፣ ሥራ ቆሟል፣ ሱስ የነበረው በአንዴ ይሄን ሀብት ከየት አመጣ ብዬ መጠርጠር ጀመርኩኝ። ከዛ እሺ በቃ በመሀል ኑሮን ለማስተካከል የሆነ ነገር ጀምሮ ነው ምናምን ብዬ አሰብኩኝ። ከዛ ና በቃ እኔም አንተን ከዚህ ቤት መኖር ያለብህ ቤት ስለው ችግር ነገር የሆነ ቤት ቤት እንዲያው ፈልጋለሁ ማን ይጣላል? ፎቅ ቤት ነው፣ በጣም የሚያምር ቤት ነው። ከዛ ውስጥ አስገባኝና ከዛ ቤት ከገባ በኋላ ግርማ የሚባል ስም ሲጠራ ሰማሁ፣ እዚያ ቤት ውስጥ። ከዛ አቤት ምናምን ብሎ ሄደ። ስም ነው ግርማ፣ ማን ነው የቤት ስም አድርገውለት ነው? ተጠራጠርኩኝና ተመልሶ መጣ። ተመልሶ ሲመጣ አባቴ ስምን ቀይረህ ነው ወይስ ማን ነው ሌላ ሰው ነህ? እንደውም መጀመሪያ እኮ ተጠራጠርን ነበር። ለምን ያኔ ተጎሳቁሎ የነበረ ግለሰብ በአንዴ ፊቱ ተስተካክሎ ሕይወቱ ተስተካክሎ እንዲህ ደረጃ ሲደርስ ያው ትጠራጠራለና፣ ስሙም ሲቀየርብኝ ቢን ተጠራጠርኩ። አባቴ አይደለም ነው ነው ለምን ተፈጥሮ ምን ነገር ነው ነገር አሁን ተረጋጋ ቢያንስ ከነበርክበት ሕይወትን አስተካከል ከዛ በኋላ ሚስጥሮቹን ቀስ እያልኩ እነግርሃለሁ። በቃ ብዙ ነገሮች አሉ፣ እነሱን ቀስ እያልኩ አስረዳለሁ አለኝ። ሌላ ደግሞ ተጨማሪ ጭራሽ ይሄ ነገር እንዳለ ሆኖ የምትሰራበትን ቦታ አሳየኝ አልኩት። ምትሰራበትን ቦታ ምታሳየኝ ትፈልጋለህ? ምንድነው ምትሰራው? ዩኒቨርሲቲ ነው ስለው እኔ ከትምህርት አለመውጣት እችላለሁ አለኝ። ታዲያ ምን አይነት ስራ ነው? አስመጪና ላኪነህ ወይስ ምንድነህ? ሁሉም ነገር ጠየቁት። አይደለሁም ከዛ የሚሰራበት ቦታ ሂጄ አየሁኝ። ጭራሽ የማይገናኝ ነገር ነው። ያን ያ መሰለ ፎቅ ቤት ያለው ግለሰብ ከእኛ ኑሮ አልፎ እኔን ወደዛ ቤት ከማስመጣት አልፎ ለእኔ አያቶች ቤት ገዝቶ ያኖራቸው ሰውዬ በጣም የሚደንቅ ነው። የሚሰራው በጥበቃነት ነው። አንድ ነው የሚሰራው ጭራሽ ጥበቃነት ነው የሚሰራው። በር ላይ ቆሟል። ልብሱን ቀይሩ ነው እንትን ነው ቀጥታ አይደለም ይዞኝ የሄደው። ደውሎ እዚህ ቦታ ና ና እንደዚህ ቦታ እያለ ነው ሲጠቆመኝ የነበረው። ብር ላይ ሲደርስ የጥበቃ ልብስ ለብሶ ቆሟል። ምንድን ነው ምን ሆኖ ነው ብዬ በቃ እኔ አልጠበቅኩም። ለምን የጥበቃ ልብስም ማለት ይሄን ያህል እውቀቱም ስለሌለኝ ምን አይነት ልብስ ነው የለበሰ ምን ሆኖ ነው? እዚህ ነው የምትሰራው የአንተ ድርጅት ነው ምናምን ቤትም የሆነ አሪፍ ቤት ነው እና ሳይ የአንተ ድርጅት ነው ምናምን ሲለኝ ጭራሽ ጥበቃነት እንደሚሰራ ተነገረኝ። ጥበቃ እኮ ነው እሱ እዚህ ቤት አሉኝ ዲ በጣም በቃ ደነገጥኩኝ። ማን ነው ይሄ ግለሰብ? እንዴት ነው በጥበቃነት ደሞስ ይሄን ያህል ሀብት ሊያፈራ የቻለው አንድ ግለሰብ? በጣም ከባድ እኮ ነው፣ አይደለም በጥበቃነት ደሞስ። ምንም ያህል ድርጅት እንኳን ያለው ሰው እንደዚህ አይነት ህይወት ለመምራት በጣም ይከብደዋል። ጭራሽ ሁለት ቤት እያለው በጥበቃ ደሞስ፣ በጣም ከባድ እኮ ነው ነው እንዴት ብዬ ነው እሱን ስላም ነው የምችለው ነው ዘርፈ ነው ንገረኝ። ምንም እኔ እዚህ ነው የምሰራው። ሌላ ምንም ስራ የለኝም በቃ ቆጥቤ ነው ይለኛል። ባር ነው በዛ ላይ ደግሞ ብዙ የምጠራጠራቸው ነገሮች አሉ። አሁን ቤት በሚሆንበት ሰዓት ላይ የሆነ የማይሆኑ ነገሮች ያወራል ስልክ ምናምን። እና ምንድነው ጥበቃነት ማለት የገንዘብ ዝውውር ትሰራለህ ማጭበርበር ትሰራለህ ምናምን ጭራሽ ሊነግረኝ፣ ኧረ፣ እኔ ምንም አልሰራም በቃ ጥበቃኔን፣ ጥበቃኔ ስልኩ እንዳይ አይፈቅድልኝም? ስልኩን ጠረጴዛ ላይ አስቀምጦት ሄዶ ለማየት እንኳን እንዲጠጋ ስል ይመጣል ቶሎ ብድግ አድርጎት ሄዳል። ምን ሚስጥር ይኖረው? ስልኩ ላይ ምን ይሆን አላቅ? ወረቀቶች አንድ ወረቀት ጥሏ የሄድን ጠረጴዛ ላይ ፊት ለፊት መኝታ ቤቱ ቁልፍ ነው የእሱ ማንም አይገባም። እሱ የሚተኛበት ቤት ማን ከዛ የሆነ ሰዓት ላይ እሱ በጥበቃነት የሚሰራበት ግቢ የነበሩ ሁለት ልጆች ጠፍቶ የሚባል ነገር ሰ ከዛ ጭራሽ ደነገጥኩኝና ምንድነው ይሄ ነገር፣ ቁጭ አድርጌው በቃ እውነታውን የምትነግረኝ ከሆነ ንገረኝ አልበለዚያ እናንተ ወተ ሲላ ያብቃ ብዬ ነገርኩት። እውነታው እንድትነግረኝ እፈልጋለሁ። እኔ ካንተ ጋር በዚህ ሁኔታ መኖር አልችልም። በቃ እኔም ሰላም የምትሰማኝ አይደለም። ብዙ ድብቅ ሆኖ ደግሞ ነገሮች አሉ። እነሱን ነገሮች ደግሞ ማወቅ እፈልጋለሁ። ካንተ እዚህ ቤት መኖር የምትፈልግ ከሆነ ምንም ነገር አትጠይቀኝ። ካንተ ምንም ማየት፣ ጥያቄ መስማት አልፈልግም። ይሄው ሁሉም ነገር ቀርቦላል። አልተራብክም፣ አልተጠማም፣ ሁሉም ነገር እየተሟላልህ ነው። እነሱ ነገሮች የምትፈልግ ከሆነ አብረ መኖር ይችላል። አይ ጥያቄ አበዛለሁ። ሁሉም ነገር ከዚህ በኋላ በእንደዚህ ሁኔታ ነው የምንቀጥለው የምትል ከሆነ ከዚህ ቤት መውጣት ትችላለህ አለኝ። እኔ ደግሞ ማለት ነገረኝ ከሆነ ከዚህ ቤት መውጣት ፈልጋለሁ ስለው የተወሰነ ብር ሰጠኝ። በጣም የፈራሁት የነበረው ለመቀበል፣ ምክንያቱም በምን ይምጣ ይሄ ብር ወንጀል ይኖረው ህገ ወጥ ነገር ይሁን አውቀው ነገር፣ በዛ ላይ ደግሞ ይሄ ብር ሲመጣ ከምን ጋር ያገናኙት፣ ከሁለት ልጆች ጠፉ ተባሏል እዛ ግቢ ከነሱ መጥፋት ጋር ተገናኘብኝ። ምናልባት እሱ ይሆን እንዲያስጠፋቸው ብዬ ነው ያሰብኩት የነበረው እሱ አግቷቸው ነው ብር ተቀብሎ ነው ከዛ ግቢ ብዬ ነው አይምሮ ላይ መጣው። ብዙ ብር ነው ረብጣ ብር ነው ይሰጠኝ፣ አይቸውም አላውቀው አይነት ብር ሲሰጠኝ ያለኝ አማራጭ ምንድነው? ብሩን ይዤ መውጣት ነው። ብሩን ይዤ ወጣው የራሴን ኑሮ መኖር ጀመርኩ። የተወሰኑ ነገሮችን እሰራለሁ። አሁንም በራሴ ነው ኑሮን መቋቋም እንግዲህ የቻልኩኝ ያለው። አንተም እንዴት እንዳገኘኝ አላቅም፣ እና በጣም በቃ እነዚህ ነገሮች ሁል ጊዜ አሁንም ድረስ ሚስጥር ናቸው። እናቴ የት ነች? አባቴ ለምንድነው ስሙን ያስቀየረው? ብር ከየት ነው የሚያመጣው? እዛ ግቢስ የጠፉ የተባሉት ልጆች እነማን ናቸው? ለምንድነው የጠፉት? እነሱ ከጠፉስ በኋላ አባቴ ገንዘብ ከየት አምጥቶ ሰጠኝ? ያ ሁሉ ቤት ያ ሁሉ ንብረት ከየት መጣ? ምንድነው ምንቹ አንድ ሰው በጥበቃነት ደግሞ እንዴት ይሄን ሁሉ ገቢ ሊያገኝ ይችላል? ያንን የመሰለ እሱ ውስጥ ገብቶ የነበረ ግለሰብ እንዴት ወደ ጥበቃነት ዞረ? ያንን የመሰለ እውቀት ያለው ሰውዬ እንዴት ጥበቃ ሆነ? በጣም ብዙ ጥያቄዎች አሉኝ አእምሮዬ ላይ እኔም በተቻለ ብትረዳኝ ደስ ይለኛል። እነዚህ ጥያቄዎች እንዲመለሱልኝ ልብ ታርግልኝ። በጣም ያው እናንተንም ቻናላችሁን እከታተላለሁ። የተወሰነ ነገር አይ ነበር ከዚህ በፊትና የብዙ ሰዎችን ሕይወት መስመር ስታሲዙ ስታስተካክሉ ያለው እና እባካችሁ በቃ በተቻለ የኔንም ሕይወት ብታስተካክሉኝ ደስ ይለኛል። እነዚህ ሚስጥሮች ባቅ በቃ እኔ ሁሉም ነገር እኔ መስጠት ያለብኝ እንሰጣለው። ምንም ነገር በቃ አልፈልግ። የምፈልገው እናቴን እና እነዚህ ሚስጥሮች ብቻ እንዲታወቁልኝ። እነዚህ ሚስጥሮች ከተፈተሉኝ፣ እኔ አሁንም ድረስ ሰላም የሆነ ኑሮ አይደለም እየኖርኩ ያለሁት አእምሮ ላይ እነዚህ ምስጢር የሆኑ ነገሮች የተመላለሱ፣ ሁልጊዜ እረፍትና ሰላም ያስተውኛል እና በተሻለ ይህን ነገር ብትረዱኝ ላለው